ሰላም፣ ሰላም እንዴት ናችሁ? እንግዲህ ዛሬም በወሳኝ ቪዲዮ ተመልሰናል። እንግዲህ በባለፈው የትምህርት ምዘናና ፈተናዎች አገልግሎት ከወጣው ማስታወቂያ ጋር ተያይዞ የ2017 ዓ.ም የ12ኛ ክፍል ኢንትራንስ ኤግዛም የሚያካትተው ወይም ፈተና የሚወጣባቸው ኮርስ ኮንተንቶች ብሎ በወጣው መግለጫ መሰረት እንግዲህ እኛም ያንን መግለጫ በቴሌግራም በቪዲዮ መልክም ሰርተን ቴሌግራም ቻናልም ዩቲዩብ ላይም ለቀንላችሁ ነበር። ከዛም በተጨማሪ እንግዲህ በባለፈው ጊዜ የኢኮኖሚክስ ኢንትራንስ ኤግዛም እና የማቴማቲክስ ኢንትራንስ ኤግዛም ኮንተንቶቹ ምን ምን እንደሚያካትቱ ሰርተንላችሁ ነበር። ያላያችሁት ካላችሁ ገብታችሁ ቻናላችን ላይ ማየት ትችላላችሁ። ሰው በዛሬው ቪዲዮ ደግሞ የ2017 ዓ.ም የ12ተኛ ክፍል ፊዚክስ ኤንትራንስ ኤግዛም ኮርስ ኮንተንቶቹ ወይም ፈተና የሚወጣባቸው ኮንተንቶች ምን ምን ናቸው የሚለውንና እያንዳንዱ ነገር እንዴት ሊንክ አድርጋችሁ እንደምታነቡ ኤንዲቴል ማሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁ ቆዩ ከመጀመራችን በፊት ግን ለዚህ ዩትዩብ ቻናል አዲስ የሆናችሁ ለማታውቅኝ ፈንታሁን ጸሐዩ ይባላለው። ዩትዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል ነገሮችን ለማየት የሚመጡ ከሆነ እና ለዚህ ዩትዩብ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አበረታቱም። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ በተጨማሪም አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። እንጀምር። የ2017 የ12ኛ ክፍል ኢንትራንስ ኤግዛም ኮርስ ኮንተንት እንግዲህ በተለያዩ ምክንያቶች ከዚህ በፊት ከነበረው ኮርስ ኮንተንቶች የተለየ ነው። እንግዲህ የዘንድሮ የ2017 ዓ ም የ12ኛ ክፍል ኤንትራንስ ኤግዛም የሚያካትታቸው ኮንተንቶች የትምህርት ምዘናና ፈተናዎች አገልግሎት ከወጣው ማስታወቂያ ስንጀምር ጀምር የ2017 ዓ ም የ12ኛ ክፍል ፈተና የሚዘጋጅባቸው ኮንተንቶች የመጀመሪያው የዘጠነኛ ክፍል ሙሉ በሙሉ በኦልድ ከሪክለም መሰረት ያደረገ ነው። ሁለተኛው የ10ኛ ክፍል በነባሩና በአዲሱ ስርዓተ ትምህርት የተማሩ ስላሉ የሁለቱንም ተመሳ ተመሳሳይ ይዘቶች ያካትታል። የ11ኛ ክፍል ልክ እንደ 10ኛ ክፍል የ11ኛ ክፍልን በአዲሱም ባሮጌውም የተማሩ ስላሉ እሱንም ተመሳሳይ ይዘቶችን ያካትታል። የ12ተኛ ክፍል ሙሉ በሙሉ በአዲሱ ስርዓተ ትምህርት የሚዘጋጅ ይሆናል ብሏል። ሰው ልክ እንደዚህ ሁሉ የዘንድሮ የ12ተኛ ክፍል ፊዚክስ ኢንትራንስ ኤግዛምን በዚህ መሰረት ነው የሚዘጋጅ። ሰው ይህንን ነገር ኢንዲቴል ማሳያችሁ ይሆናል። ሰው ወደ መጀመሪያው ኮርስ ኮንተንታችሁ ስንሄድ የምናገኘው የ9ኛ ክፍል ነው። የ9ኛ ክፍል ቅድም እንዳልኳችሁ ሙሉ በሙሉ በኦልዴተሪክለም ነው። የዘጠነኛ ክፍል የሚመጣው የኦልዱ ከሪክለም ነው። ያ ማለት ዩኒት ዋን ቬክተርስ፣ ዩኒት ቱ ሞሽን ስትሬት ላይን፣ ዩኒት ስሪ ፎርስ ን ኒውተን ስሎፍ ሞሽን፣ ዩኒት ፎ ወርክ ኤነርጂ ን ፓወር፣ ዩኒት ሲምፕል ማሽንስ፣ ዩኒት ፍሉድ ስታሲክስ፣ ዩኒት ቴምፕሬቸር ን ሂት፣ ዩኒት ወ ሞሽን ን ሳውንድ ይላል። ዘጠነኛ ክፍል እነዚህ ስምንቱን ቻፕተር ያ ማለት በኦልድ ከሪክለም የተማራችሁትን የዘጠነኛ ክፍል ፊዚክስ ነው ኢንክሉድ የሚያደርግ ማለት ነው። ወደ ሁለተኛው ቅዱስ ኮንተንታችሁ ስንሄድ የምናገኘው የአስረኛ ክፍልን ነው። ሰው የአስረኛ ክፍል የሚመጣው ሁሉም አንድ አይነት ስላልተማረ የተወሰኑት በኦልድ ከሪክለም የተወሰኑ ደግሞ በአዲሱ ከሪክለም ስለተማረ ኮመን የሆኑ ይዘቶችን ነው የሚያካትተው። ሶሱ ኮመን የሆኑትን ይዘቶች ደግሞ ስናይ የአስረኛ ክፍል በኦልድ ከሪክለም የተማራችው ዩኒቷን ሞሽን ኢንቱዲ ያለ በኒው ከሪክለም ደግሞ ይሄ ዩኒፎርምሊ አክሰሌሬትድ ሞሽን ብሎ ዩኒቱ አለ። በኦልድ ከሪክለም ዩኒቱ ኤሌክትሮስታቲክስ

ኤሌክትሪክሲቲ ኤሌክትሮማግኔቲዝም ኤሌክትሮማግኔቲክ ማግኔቲክ ዌብ ኤንድ ጂኦሜትሪካል ኦፕቲክ የሚለውን ታነባላችሁ። በአዲሱ የተማራችሁ ደግሞ ዩኒት ቱ ዩኒፎርም አክሰሌረትድ ሞሽን አለ ዩኒት ፎ ስታቲክስ ኤንድ ካረንት ኤሌክትሪክሲቲ አለ ዩኒት ፋይ ማግኔቲዝም ኤንድ ዩኒት ሲክስ ኤሌክትሮማግኔቲክ ዌብ ኤንድ ጂኦሜትሪካል ኦፕቲክ የሚለውን ታነባላችሁ። ማለት ሰው አስረኛ ክፍል እነዚህ ናቸው። ኮመን ይዘቶች እነዚህን ያጠቃልላል። በኦልድ የተማራችሁ የኦልዶቹ እነዚህን ታነባላችሁ። በአዲሱ የተማራችሁ ደግሞ የአዲሱን እነዚህን ዩኒቶች ታነባላችሁ። ወደ ሶስተኛው ስንሄድ እንግዲህ የሚያጠቃልለው የአስራ አንደኛ ክፍልን ትምህርት ነው ሰው እሱም እንግዲህ ግማሾቹ በኦልድ ግማሾቹ በአዲስ ለተማሩ የሚያካትተው ኮመን የሆኑ ይዘቶችን ነው ሰው። እንግዲህ የአስራ አንደኛ ክፍል በኦልድ የተማራችው ዩኒቱ ቬክተር ኳንቲቲስ አለ ዩኒት ስሪ ካይናማቲክስ አለ ዩኒት ፎር ዳይናሚክስ አለ። በኒው ከሪክለም የተማራችሁ ደግሞ ተመሳሳይ ነው። ዩኒቱ ቬክተር አለ ዩኒት ስሪ ካይናማቲክስ ኦር ሞሽን ኢን ዋን ኤንድ ቱ ዳይሜንሽን አለ። ዩኒት ፎር ዳይናሚክስ አለ። እነዚህ ሶስቱ ቻፕተሮች ኮመን ናቸው ለ11ኛ ክፍል። 11ኛ ክፍል የተማራችሁትን ፊዚክስ እነዚህን ሶስቱን ቻፕተሮች ተመሳሳይ ስለሆኑ በኦልድ የተማራችሁ በኦልድ ታነባላችሁ፣ በአዲሱ የተማራችሁ ደግሞ እነዚህን አዲሱ ላይ ያሉትን ኮንተንቶች ታነባላችሁ ማለት ነው። ወደ መጨረሻው ኮርስ ኮንተንታችሁ ስንሄድ የምናገኘው የ12ኛ ክፍልን ፊዚክስ ነው። የ12ኛ ክፍል ፊዚክስ ፈታ ደግሞ ሙሉ ለሙሉ የሚያካትተው የአዲሱን ካሪኪላም ነው ነው ያ ማለት የአዲሱ ካሪክለም ማለት ደግሞ ዩኒት ዋን አፕሊኬሽን ኦፍ ፊዚክስ ኢን አዘር ፊልድስ አለ ዩኒት ቱ ቱ ዳይሜንሽናል ሞሽን አለ ዩኒት ስሪ ፍሉድ መካኒክስ አለ ዩኒት ፎ ኤሌክትሮማግኔቲዝም አለ ዩኒት ፋይቭ ደግሞ ቤዚክ ኤሌክትሮኒክስ አለ እነዚህ አምስቱ ቻፕተሮች በአዲሱ ካሪክለም የ12ኛ ክፍልን ክፍል ከቨር ያደርጋሉ ማለት ሁላችሁም በኦልድም በአዲሱ የተማራችሁ የ12ኛ ክፍል ሁላችሁም በአዲሱ ስለተማራችሁ የአዲሱን ቴክስት ቡክ እነዚህን ኮንተንቶች ታነባላችሁ ማለት። ሰው ኮርስ ኮንተንታችሁ ይህንን ይመስላል። እነዚህን ጠቅለል አድርጎ የያዘ ስለሆነ በዚህ መልኩ ትዘጋጃላችሁ ማለት። ሰ ወደ መጨረሻውና ወደ ዋናው ፖይንት ስንሄድ እንዴት አድርጋችሁ ነው እያንዳንዱን ነገር ሊንክ አድርጋቸው የምታነቡት የሚለውን ስናይ እንግዲህ ከዘጠኝ እስከ 12ኛ ክፍል ፊዚክስ ትምህርት ላይ ተመሳሳይ ይዘቶች አሉ። እነሱን ተመሳሳይ ይዘቶች ዘጠኛ ክፍል የሆነ ቻፕተር ሄዳችሁ 11ኛ ክፍል 12ኛ ክፍል 1ኛ ክፍል ቻፕተሩ ካለ እሱን ነገር ሊንክ አድርጋችሁ ባንድ ላይ ሊንክ አድርጋችሁ ማንበብ ያለባችሁ ማለት። ለምሳሌ ያክል ስንመለከት፣ ለምሳሌ ቬክተር የሚለው ቻፕተር በኦልድ ከሪክለም የተማራችሁ ግሬድ ናይን ዩኒት ዋን አለ፣ ግሬድ ኢለቨን ዩኒት ዋን አለ። ሶ ይህንን ሪሌት አድርጋችሁ ማንበብ አለባችሁ። በኒው ከሪክለም የተማራችሁ ቬክተርን ስታዩት ግሬድ ናይን ኮመን ስለሆነ ዩኒት ዋን አለ፣ ግሬድ ኢለቨን ደግሞ ዩኒት ዋን አለ። ሶ እነዚህም ቬክተር የሚለውን ቻፕተር በዚህ መልኩ ሪሌት አድርጋችሁ ማንበብ አለባችሁ። ሁለተኛው ምሳሌ ስናይ ካናማቲክስን ብታዩት በኦልድ ካሪክለም የተማራችሁ ግሬድ ና ዩኒቱ አለ ግሬድ ቴን ዩኒት ዋን አለ ግሬድ ኢለን ዩኒት ስሪ ያለ ግሬድ ሲወር ዩኒቱ አለ። ሶ ይህንን እነዚህን ቻፕተሮች ሊንክ አድርጋችሁ ማንበብ አለባችሁ ማለት። በኒው ካሪክለም ደግሞ ካናማቲክስን ስናይ ግሬድ ና ዩኒቱ አለ ግሬድ ቴን ዩኒቱ አለ ግሬድ ኢለን ዩኒት ስሪ ያለ ግሬድ ሲወር ዩኒቱ አለ። ሶ እነዚህን ቻፕተሮች ካናማቲክስን ልታነቡ ስትሉ በኦልድ በኒውም የተማራችሁ እነዚህ ስቴት ያደረግኩላ ያላችሁም ዩኒቶች ከ9 እስከ 12 ያሉትን ሪሌት አድርጋችሁ ካይናማቲክስን ማንበብ አለባችሁ ማለት። ዲቴይሉን ከፈለጋችሁ የዚህን የፊዚክስ ኢንትራንስ ኤግዛም ኮንተንት ሪሌትድ በሆነ መልኩ ዲቴይሉን ከፈለጋችሁ ቴሌግራም ላይ በፒዲፍ መልኩ አስቀምጥላችኋለሁ። ቴሌግራም ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ጌም በማድረግ ፒዲፍን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እንደዚህ አድርጋችሁ ሊንክ አድርጋችሁ ማንበብ አለባችሁ ማለት። ምክንያቱም ሊንክ አድርጋችሁ ስታነቡ ታይም ሴቭ ታደርጋላችሁ፣ ኤነርጂ ሴቭ ታደርጋላችሁ፣ ኢን ዲቴል ደግሞ አንደርስታንድ ታደርጉታላችሁ ማለት። ሶ እያንዳንዱ መጽሐፍ ላይ ሄዶ ታይም ዌስት ከማድረግ ሊንክ አድርጎ ማንበር በጣም ሞር ኤነርጂቲክና ኤፊሽንት ስለሆነ እሱን ቴክኒክ እንድትጠቀሙ ሪኮመንድ አደርጋችኋለሁ ማለት ነው። አይሆፕ ረም ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። ሶ ጠቃሚ ሆኖ ካገኛችሁትና ለዚህ ዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ሪሌ ሆናችሁ ደግሞ ቪዲዮም ላይክ፣ ሼር እያደረጋችሁ ለሌሎች ተማሪዎችን ኢንትርስ አድርጉ። እንዲሁም በተጨማሪም አሴት ካላችሁ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። ሶ በመጨረሻም እንግዲህ በሌላ ቪዲዮ እስከንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፔስ